በስማብ ወወልድ በመንፈስ ቅዱስ አዱ አምላክ ከምን እንክሳር ዘውረሃ መጋቢት 16 አንድ አምላክ በመሆን በአብ በወልድ በመንፈስ ቅዱስ ስም መጋቢት 16 በዚህ ቀን በእስክንድሪያ ከተሾሙ አባቶች ልቃነ ጳጳሳት 47ኛ የሆነ የእስክንድሪያ ልቀ ጳጳሳት የከበረ አባት አባ ሚካኤል አረፈ። ይህም አባት በአስቀጥስ በአባ መቃርስ ገዳም መንኩስ መንኩሶ በገድል ተጠምዶ ኖረ። ከእርሱ በፊት የነበረ ሊቀ ጳጳሳት አባ ቴዎድሮስ ባረፈ ጊዜ በላዩ የትንቢት መንፈስ ያደረበት አንድ ጻድቅ ሰው እስከሚያስረዳቸው ድረስ ኤጲስቆጶሳት ስብሰባ አድርገው ለዚያች ሹመት ስለሚሻል ሲመክሩና ሲመረምሩ ብዙ ቀኖች ኖሩ። ከዚህ በኋላ ያ ሰው እኔ በአባ መቃርስ ገዳም በኖርኩ ጊዜ ሲጸለይ ይለይ ጵጵስና ሹመት ለሚካኤል ይገባዋል ለዚች ሹመት የሚሻል እሱ ነውና የሚል ቃልን ከሰማይ ሰማው አላቸው። ሁሉም ስለ ትሩፋቱ ተናገሩ። ስለ እርሱም ተሰማምተው ከገዳሙ ወደ እስክንድሪያ ሊያመጡት ከምስር ገዥ ዘንድ ደብዳቤ አጽፈው ያዙ። ሊያመጡትም ሲሄዱ ስለ ገዳሙ አገልግሎት ከሽማግሌዎች መነኮሳት ጋራ ወደ ጋዛ ከተማ ሲመጣ በመንገድ አገኙት። ይዘውም አሰሩት። ወስደውም በመስከረም ወር በ17 ለጵጵስና ሾሙት። ያቺ ዕለት በጌታ ዘንድ የከበረ መስቀል በዓል የምከበርባት ናት። ይህም የሆነው ከዲዮቅልጣኖስ ዘመን በኋላ የሐምድ ልጅ ኤልሲድ በምገዛበት ዘመን ነው። በሹመቱ ወራት መርዋን አልጋድን ነገሰ። የእስክንድርያም አገር ሰዎች ከጥቅት ካፊያ በቀር ብዙ ዝናብ ሳይዘንብላቸው ብዙ ዓመታት ኖረ በዚያች እርሱ በተሾመባት በዚያች እርሱ በተሾመባት ቀን በሁለተኛውም በሶስተኛውም ብዙ ዝናብ ዘንድቦላቸው እጅግ ደስ አላቸው። በዚህም አባት ዘመን በክርስቲያን ወገኖች ላይ ታላቅ መከራ ደረሰ። ከምዕመናንም ብዙዎች ሸሹ። የክብር ባለቤት ክርስቶስንም የካዱት ሰዎች ቁጥራቸው 24ሺህ ሆነ። ለዚህ ነገር ምክንያት የሆነውን ከእርሱ እግዚአብሔር እስካጠፋው ድረስ ይህን አባት ስለዚህ በታላቅ ሐዘን ውስጥ ነበረ። ዳግመኛ በዚህ አባት ዘመን ለመላካያን ቆዝሞስ ሊቀ ጵጵስና ተሾሞ ሳለ የክብር ባለቤት ስለሆነ ስለ ክርስቶስ ተዋሂዶ ከዚህ አባት ከአባ ሚካኤል ጋር ተከራክረው ይህ አባት አባ ሚካኤል እንዳስረዳው አመነ እንዳስረዳው አመነ። እንዲህም ብሎ በእጁ ጻፈ የክብር ባለቤት ክርስቶስ ከተዋህዶ በኋላ ሊቀ ጳጳሳት ቀርሎስ እንደተናገረ የመለኮትና የትስብእት አንድ ባህሪ በመሆን ጽንቶ ይኖራል ስል፣ ኤጲስቆጶሳቱም እንዲሁ ከተዋሂዶ በኋላ ስለ ክርስቶስ የተለያየ ሁለት ባህራት ሁለት ገጻት አሉ ይሉ ዘንድ የሚገባ አይደለም ሲሉ ጻፉ። ሐዋርያትም በሰበሰቧት በከበረች በአንዲት ቤተ ክርስቲያን ውስጥ በአንድነት ጸንተው ሊኖሩ ተሰማሙ። ከዚህም በኋላ ከእስክንድሪያ ሰዎች መለካዊ የሆነ ስሙ አናስታሲዎስ የሚባል ሰው በላያቸው ጥፋትን አመጣ። እርሱ በኤጲስ ቆጶስነት እንዲሾሙት ሽቶ ትሽቶ አልሾሙትምና ስለዚህ ወደ እስላሞች ንጉሥ ሄዶ በአባ ሚካኤል ነገር ሰራበት። ከአመፀኞች ነገስታትም ብዙ መከራ ደረሰበት። ጽኑ የሆነ ስቃይ ማሰቃዩት፣ ብዙ ግርፋትም ገርፈው ለረጅም ጊዜ በእግር ብረት አሰሩት። አንገቱንም በሰይፍ ልቆርጡ ወደ መኮንኑ አቅርቦት ነበር። ስለ መንጋዎቹም ጥበቃ እግዚአብሔር አዳነው። ዳግመኛም በመርዋን አልጋዲን አልጋዲ ዘመን መንግስት የሙሴ ልጅ በሆነ በንጉሥ አገልጋይ አደባባይ በታላቅ ስቃይ ያሰቃዩት። መኮንኑም መኮንኑም ገንዘብ እንዲሰጠው ሽቶ ሊቀ ጳጳሳቱን አባ ሚካኤልን አሰረው። ሰዎችም መጥተው ዋስ ሆነው አወጡት። ምጽዋዕትም ጠይቆ ለመኮንኑ ብዙ ገንዘብ አምጥቶ እንዲሰጠው ወደ ላይኛው ግብፅ ወሰዱ። ይህ አባትም ወደ ላይኛው ግብፅ በሄደ ጊዜ በዚያ ብዙ ታምራትን አድርጎ የክብር ባለቤት ክርስቶስን የካዱት ምዕመናን ብዙዎችን ወደ ቀናች ሃይማኖት መልሶ አስገባቸው። የኢትዮጵያ ንጉሥም ይህን አባት የእስላሞች መኮንንት እንዳሰቃዩት በሰማ ጊዜ ፍጹም ሐዘንን አዘነ። መንፈሳዊ ቅናትንም ቀንቶ ወደ ግብፅ አገር ዘምቶ ከላይኛው ግብፅ ደረሰ። ከእርሱ ጋርም መቶ ሺህ ፈረሰኞች አርበኞች፣ መቶ ሺህ በቅሎ የተቀመጡ አሁንም በግመል የተቀመጡ መቶ ሺህ አርበኞች ወታደሮች ነበሩ። ብዙ ሀገሮችንም አጠፋ። ብዙዎችንም ማረካቸው። የግብፅ ንጉሥም ይህን ሁሉ የሆነ ስለ ሊቀ ጳጳሳቱ ስለ አባ ሚካኤል እንደሆነ አውቆ ከእስራቱ ፈጥኖ ፈታው። ታላቅ ክብርንም አከበረው። እንዲህም የክርስቲያንን ወገኖች ሁሉ እጅግ አከበራቸው። ከዚህ በኋላ ለኢትዮጵያ ንጉሥ ደብዳቤ ጽፎ ይልክ ዘንድ ወደ አገሩም እንዲመለስ ያዘዘው ዘንድ የግብፅ ንጉሥ ይህን አባት አባ ሚካኤልን ለመነው። ይህም አባት ወደ ኢትዮጵያ ንጉሥ እርሱንና መኳንንቱን መሳፍንቱንና ሰራዊቱን እየባረከና እየመረቀ ደብዳቤ ጽፎ ላከ። እንዲህም አለ፣ እነሆ ባንተ ምክንያት ከስራትና ከጥቃይ ሁሉ ከስቃይ ሁሉ እግዚአብሔር አድኖናልና። አሁን ወደ ሀገሪ በሰላም በፍቅር ተመለስ። ስለ እኔና ስለ ክርስቲያን ወገኖች ሁሉ ስለደከምክ መልካም ዋጋህን እግዚአብሔር በመንግስተ ሰማያት ይስጥህ። የኢትዮጵያ ንጉሥም የዚህን አባት የሊቀ ጳጳሳት አባ ሚካኤልን ደብዳቤ ባነበበ ጊዜ ፈጥኖ ተነስቶ ወደ ሀገሩ በሰላም በፍቅር አንድነት ተመለሰ። አባ ቆዝሞስና ወገኖቹም ከሊቀ ጳጳሳት አባ ሚካኤል ጋራ በተሰማሙ ጊዜ አባ ቆዝሞስ በውዴታው ለምስር ኤጲስቆጶስ ሆኖ ተሾሞ ከዚህ አባት ከአባ ሚካኤል ሥልጣን በታች ሆነ። ይህም አባት መልካም ተጋድሎን በፈጸመ ጊዜ ወደ ወደደው እግዚአብሔር ሄደ። አማላጅነቱ አማላጅነቱ በረከቱም ከኛ ጋራ ለዘላለሙ ይሁን አሜን። መጋቢት አስራ ስድስት ቀን የሚከበሩ ዓመታዊ የቅዱሳን በዓላት ቅዱስ አባ ሚካኤል ሊቀ ጳጳሳት። ወራዊ በዓላት፦ ኪዳነ ምሕረት የሰባቱ ኪዳናት ማሕተም፣ ቅድስት ኤልሳቤጥ የመጥምቁ ዮሐንስ እናት፣ ቅዱስ ገብረ ማርያም ጻድቅ ንጉሥ የኢትዮጵያ የቅዱስ ላሊበላ ወንድም ቅዱስ አኖሬዎስ ንጉሥ ጻድቅ፣ አባ አቡናፍር ገዳማዊ፣ አባ ዮሐንስ ወንጌሉ ዘወርቅ፣ አባ ዳንኤል ጻድቅ። በድካም በድካም፣ አብዝቼ በመገረፍ፣ አብዝቼ በመታሠር፣ አትርፌ በመሞት ብዙ ጊዜ ሆኖ፣ በድካምና በጥረት፣ ብዙ ጊዜም እንቅልፍ በማጣት፣ በራብና በጥም፣ ብዙ ጊዜም በመጦም፣ በብርድና በራቁትነት ነበረው። የቀረውን ነገር ሳልቆጥር ዕለት ዕለት የሚከብድብኝ የአብያተ ክርስቲያናት ሁሉ አሳብ ነው። ሁለተኛ ቆሮንቶስ 11 23 እስኪ 28 ጌታዬ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የድሃይቱን አነስተኛ መባ እንደተቀበለ ለሁል ጊዜ የሚያገለገሉ አዕላፋት መላእክትን እያሳሰቡ በችግረ ጊዜ የማቀርብልን ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጸድቃን ትጉሃን መላእክት ፍጹማን ደናግል እንዲሁም ደጋጎች መነኮሳት ወይ ልጅ አዋቂ ሳይለይ የምንሰበሰብበትን የጉባኤ ቦታ ባርኩ። ይህን መጽሐፍ ወረቀት አዘጋጅተው ብራና ደምጦ የጻፈውና ያጻፈው ከግዕዝ ወደ አማርኛ የተተረጎመውን ቃለ ንባብን በእርጋታ መንፈስ እና በተመስጦ ህልና ያዳመጠ በደለኛን ሁሉ የምታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን፣ አሜን። ወስብሐት ለእግዚአብሔር። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። ይቆየን።